ይመርጣል ማለት ነው። ለዛን የጠፋት አልጠፋም ማለት ነው። ኢንሻላህ እና እንዲዛቸው ላይ ዛሬ በአዲስ ነገር መጥቼ ያለው ዛሬ በምን መጣሁ መሰላችሁ? ቤት እየሰራችሁ ያላችሁ ልጆችንም ሰርቪስ፣ እንደዚህ ኮንቴነር ልታሰሩ ያሰባችሁ ልጆች ካላችሁ የእሱን ዋጋ ነው ማለት ነው ይችላችሁ ከች ያልኩት እያሰራው ስለሆነ እና እስከ መጨረሻው ተከታተላችሁ ቪዲዮን ላይክ በማድረግ ጀምሮ ማለት ነው። እንዲሁም አዲስ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም አስተያየታችሁን ጥያቄም ካላችሁ ሀሳብም ካላችሁ በኮሜንት ያስቀምጡልኝ ማለት ነው። ኮሜንት ያለው ኢንተርኔት ባስገባ ሰዓት እና ወደ ሂሳቡ ስገባ ማለት ነው ሰላሳ ቆርቆሮ ሶስት ክፍል ሰርቪስ እና ኮንቲነር ይችን ምታክል አስራ ሁለት ቆርቆሮ ናት። ሶስት በአራት ትባላለች ማለት ነው። ከአንድ በኩል ብቻ ኮንቲነር ለመስራት ለማቆም ብቻ ቤቱን እንዲህ ለማቆም ገና ማለት ነው። ከዚ ሌላ ያው ብዙ ይጠበቅበታል። እሱን ደግሞ ቀስ በቀስ እነግራችኋለሁ ማለት ነው። እና እንደዚህ ለመስራት ለማቆም ብቻ የሚያስፈልገውን ሂሳብ ነው የምነግራችሁ ማለት ነው። ያው በዛውም ኑሮ ውድነቱን ታስቡበት አላችሁ ማለት ነው። እና ወደ ሂሳብ ስገባ ማለት ነው ይህን አርባ ሁለት ቆርቆሮ ለመስራት ሰላሳ ቆርቆሮ ሰርቪስ እና አስራ ሁለት ቆርቆሮ ኮንቴነር ነው ማለት ነው። ግማሽ ባጁ ግማሽ ባጁ እንጨት ያስፈልጋችኋል ሰማንያ ሺህ ብር ማለት ነው። አርባ ሁለት ቆርቆሮ አርባ ሁለት ሲባዛ ሰባት መቶ ስልሳ አንድ ቆርቆሮ ሰባት መቶ ስልሳ ብር ነው። ሰላሳ ዘጠኝ ሺህ ሁለት መቶ ብር ይመጣል። አራት በኩ ቢስማር አራት ሲባዛ በአንድ ሺ አንድ ሺ ብር ነው። ቢስማር አራት ሺ ስድስት ጣው ላይ ከፈፉ ማለት ነው። ስድስት ሲባዛ ስምንት መቶ ብር አራት ሺ ስምንት መቶ ብር አንድ ቀለም መቀቢያ ከነ ቡሩሹ አንድ ሲባዛ አራት መቶ ብር ሲደመር መቶ ብር ቡሩሹ አምስት መቶ ብር። አንድ ኪሎ ቢስማር በድጋሚ ሶስት ኪሎ ሶስት ኪሎ ቢስማር በድጋሚ ሶስት ሲባዛ በሶስት መቶ ሲደምር አንድ መቶ ሀምሳ ሶስት ኪሎ ተግማሽ ቢስማር አፎን ግልጽ እንዲሆንላችሁ ማለት ነው ሶስት ኪሎ ከግማሽ ቢስማር በድጋሚ ቢስማር አንሶ ማለት ነው ሶስት መቶ ትደመር መቶ አምሳ ግማሹ አንድ ሺ አምስት መቶ ብር እና ሶስት ኪሎ ተግማሽ ቢስማር አንድ ሺ አምስት መቶ ይመጣል ሁለት ኪሎ ቦንዲያም ይባላል ለማሰሪያ ሁለት ሲበዛ 350 700 ብር። አናጢ 42 ቆርቆሮ ሲበዛ 350፣ ያው ኮንትራት ነው፣ ሁሉ ነገር 350 ነው ማለት ነው። አናጢ 300 ቆርቆሮ 350 14700 ብር። ኮንቲነር ኮንቲነሮች የምትዋት ፊት ለፊት ከአንድ በኩል ብቻ ሶስት ሜትር በአራት ትባላለች ማለት ነው። ሀያ ሶስት ሺህ መጣ ማለት ነው። አሁን ምን ቀረን? እንደዚህ ስለማቆም ብቻ ይሄ ነው የሚያስፈልገው። እንደገና ደግሞ ቆፋሪ ጉድጓዱ ተለክቶ ቆፋሪ ሁለት ሺህ ብር። እንደገና ፕላን መጀመሪያ መዘጋጃ እንትን ብላችሁ ፕላን ተሰጥቷችሁን ቤት መስራት የምትችሉት በአሁኑ ሰዓት ማለት ነው። ካርታና ፕላን ያለው ቦታ ሲሆን እና ፕላን መጥተው ሲያዩ ሶስት ሺህ ያስከፍሏቸዋል ማለት ነው። እንደገና ፕላን ማጽደቂያ ደግሞ እንደ ቤቱ ግምት ነው እሱ ደግሞ እንደ ቤቱ ግምት ነው፣ በፐርሰንት ነው። ሶስት ሺህ አንድ ላይ ስድስት ሺህ እዚህኛው ስተቆፈሩ ስምንት ሺህ ማለት ነው። የዚህኛው ድምር አንድ መቶ ሰላሳ ሁለት ሺ ስድስት መቶ ሰባ መጥቷል። እዚህኛው ስምንት ሺ ጋር ሲደምር በቃ አጠቃላይ ማለት ነው። አንድ 150 ሺህ ብላችሁ ያዙት ማለት ነው። በአሁኑ ሰዓት እንዲዝ ለማቆም ብቻ። ቀጣይ ደግሞ ውሃ ልኩን እንሰራላችኋለሁ ማለት ነው። እና ሰላሳ ቆርቆሮ ሶስት ክፍል የሆናችኋን አነስ አነስ ያለ ሽንት ቤት፣ ሻወር አንዱን ብታደርጉ ሌላ ሁለት ክፍል ደግሞ ኩሽናና የተለያየ ያኔ እቃ ማረጊያ የሆናቸዋል ማለት ነው። እንዲዝ አድርጋችሁ ማሰራት ትችላላችሁ። ቤቷን ለማቆም ብቻ ይሄ ያስፈልጋችኋል ማለት ነው። ቀጣይ ያለውን ሂሳብ ደግሞ እሰራላችኋለሁ። ለመስራት ያሰባቸው ልጆች ይሄን ይመስላል። የአሁኑ ሂሳብ 2018 ማለት ነው። 2018 ጥቅምት እና ህዳር ወር ላይ ያለው ሂሳብ ይሄንን ነው ማለት ነው የሚመስለው። እና ለመስራት ያሰባቸው ልጆች ይሄን ይመስላል። በቀጣይ ደግሞ የምትፈልጉት ነገር ካለ እሰራላችኋለሁ። እንደዚህ በቤት ስራ ዙሪያ እንሻላ ሁለተኛ ቤት ለማስገረፍ የሚያስባቸው ልጆች ቤት ማስገረፍ ስንት እንደሚወስድ እንሻላ። የመቶ ሁለት ቆርቆሮ ሂሳብ እሰራላችኋለሁ ማለት ነው። ቤትም ስላስገረፍ እና ይህን ያስራ እላችኋለሁ ውዶችዬ። እና የምጠይቁኝ ደግሞ የዕቃ ዋጋም ካለ እጠይቅላችኋለሁኝ ችግር የለም። ቀረጾ ይመቸኛል፣ ኮሜንት አስቀምጡልኝ። ያው ኢንተርኔቱ ግን ብዙ መች ስላልሆነ ኢንተርኔት በአመቼ ሰዓት ነው ምፖስተው ማለት ነው። እሱም በፖስት ኩቶዶ አይደርስም በአንድ ቀን በሁለቀን ያኔ ነው የሚደርሰው ማለት ነው። እና ሰላማችሁ ይብዛልኝ፣ በርቱ፣ ባላችሁበት አላህ ይጠብቃችሁ። ለምታበረታቱኝ አመሰግናለሁ። እና አዲሶችም ቤተሰቡኑ ሰብስክራይብ አርጋችሁ የደወል ምልክቷን ተጫኑ። የመለቀው ቪዲዮ ቶሎ እንዲደርሳችሁ ማለት ነው። ቪዲዮ እንዲያለቀኩኝ ቶሎ እንዲደርሳችሁ፣ በመቀጠል ቪዲዮ ለሌላ እንዲደርስ ደግሞ ላይክ አርጉ። እሺ ላይክ አታደርጉም? ለምንድን ነው? ላይክ አርጉ ማለት ነው። ላይኩ ለሌላ እንዲደርስ ያደርገዋል ማለት ነው። ለሚፈልጉ ልጆች መስራት ላሰቡ እንዲዝ ኑሮ ከብዷል፣ ምናምን ነገር ቤት መስራት ከባድ ነው፣ ምናምን ነገር ስለሚሏቸው የሚጨናነቁ ልጆች አሉ ማለት ነው። የሆነ መስራት የማይቻል የሚመስላቸው እና ይሄን ይመስላል ማለት ነው ው አይከብድም። አልሐምዱሊላ አይከብድም። የሚሰራ እንዲሞ ራሳችሁ ሆናችሁ ስታሰሩት የሆነ ቅለል ሌላችኋል። ያኔ እንዲዝህ ሀሳቡ ጠውረድ የለባቸውም ማለት ነው። ሂሳቡን ታቁታላችሁ። የሚከብድ ነገር የለውም እና በርቱ።